ማዶች እና ከቅዱስ መስቀሉ ጋር ምስጋና ይድረሳል። አሜን። በምስኪን አሜን። እግዚአብሔር አምላክ ተራራውን አውጥቶ ከዚህ ገነት ከተሰኘ ቦታ ወጥተን የእግዚአብሔር አምላካችንን ቅዱስ ስፍራውን በረከት እናከምበሚትተባcችuu ብፁዕ አባታችን አቡነ ዮሐንስ የማካላዊ ጎንደር ሀገረ ስብከት ሊቀ ጳጳስና የትብሲኖ በሳላል መጋቢያ ብፁዕ እነስአባትየክቦርቁ የዚህ ጥንታዊና ታሪካዊ ገዳም አበምኔት አባቶች የቅድስት ቤተ ክርስቲያን በቀ መዛምርት

ጨለማናሳል ግቦቱ ክብር ምስሳናድረሰ ታቦቱ ወጣ ስለሆነ በመንገዳቸውም ከሩጥ ያላቸው እና መቅረብ የሚቻላቸው ወደፊት ቀረብ ቀረብ እያላቸው ብዙ አባታቸውን ስለተገኙለን፣ እሳቸው በመስቀል እየባረኩን ታቦቱን ታቦታቱ መጥተው እየባረኩን እና ወደ ስርዓቱ እንገባለን ማለት ነው። እስከዛው ድረስ አንዳንድ ነገር እየተባባልን እንቆያለን። አባቶቻችን ከቦታው ሁሉ ይዘው እስኪወጡ ድረስ የእግዚአብሔርን ቃል እየተነጋገርን እንቆያለን ማለት ነው። ወከማሉ ትካትሚ ቅዱሳት አንስት እንደኢትዮከና ላይለ እግዚአብሔር ይሰረገባ ርዕሶን ርእሱን በከፈንኖ ለአምታት ይሆን በሚል ቃል የተወሰነ ደቂቃ ታበተኩ ስኪወጣ ድረስ እየተነጋገርን እንቆያለን። ይሰማችኋላለን። ይህ ቃል ምን ማለቱ ነው? ከማሩ አንተም ሆኜ ከማርያም ተካተኒ ቅዱሳት አንስት ነው። ቀደም ሲል አለ ቀደም ሲል ቅዱሳት አንስት ሴቶች ወይም የተመረጡ ሴቶች፣ ደጋግ ሴቶች ሌላ መከራ ላይ ለእግዚአብሔር እግዚአብሔርን በፍጹም ልቦናቸው የሚያምሩት በፍጹም ልቦናቸው ለእግዚአብሔር የሚገዙ በንጽና በቅድስና እግዚአብሔርን የሚመስሉት ይሰረጋ ያለረስለም በከተሙኖ ለአምታት ሆኑ ባሮቻቸውን በመገዛት ራሳቸውን ይሸልሙ ነበር ይላል። በዚህ በጸሀዱ በኩል ከፍተኛ ድምፅ አለናቶች ድምፅ ቀንሱ። ለባሎቻቸው በመገዛት ራሳቸውን ይሸለሙ ነበረ ይላል። ይህን ቃል የተናገረው አንደኛ ጴጥሮስ ቅዱስ ጴጥሮስ ነው። በአንደኛው መልእክቱ ምዕራፍ ሶስት ከቁጥር አምስት ያለ ያለው ቃል ነው። እንግዲህ ከዚህ የምንረዳው በጥር ባላ አገላለጽ እግዚአብሔርን በፍሶ ክቦናቸው የሚያመልኩት እናቶች ባሎቻቸው በመገዛት ከራሳቸው የሚያገጡ ነበር ማለት ነው። ይህን ቃል አንድ ጊዜ እነዚህ እናቶች ድምስቀንሱ ተረዳሩ ተመለሱ ወደ በሩ አስተባብር በዛ መንገድ ይቀዳላቸዋል። ለበረከት መጠጠም ደግሞ ብረ ብረሰ መታጠር በረከቱ ይቀርብናል። ስለዚህ እግዚአብሔርን በፍጹም ልቦናቸው ያመልኩት የነበሩ እናቶች ለባሎቻቸው በመገዛት ራሳቸውን ያመልጹ ነበር። ለእግዚአብሔር መገዛት ማለት ምን ማለት ነው? ይህን የተናገረው ቅዱስ ጴጥሮስ ነው። ብዛቸዋለን በአንደኛው መሪትም ራብ ሶስት ቁጥር አምስት ያለ ይልቃለ እናቶች ጣቢያቸው እንደሚታወቀው ከቅድስት ሐና እንደምንረዳው እነ ቅድስት ኤልሳቤጥ እነ ቅድስት ሐና እነ ቅድስት ድንግል ማርያም ሌሎች እንደ ብሉይ ኪዳን የነበሩ እናቶች ደጋፎች እናቶች ያሉ ስማቸውን ዘርዝረን መዝረር ባንችልም የአዲስ ኪዳን ደጋግ እናቶችም አሉ። ለሰማዕትነት ክብር የበቁ ደጋግ እናቶች አሉ። እንግዲህ ከዚህ መጽሐፍ ቅዱስ ላይ የተገለጠው ቃል ምንድን ነው? ለእግዚአብሔር መገዛት እና እናቶች ለባሎቻቸው መገዛት ተመሳሳይ ነው። ሁሉም ክብር ያስገኛል። ሁሉም ጌጥ አለው። እንግዲህ ለእግዚአብሔር መገዛት ማለት የሰው ልጅ የመጣበትን መንገድ ሲያስተውል የፈጠረው እግዚአብሔር መሆኑን ይረዳል። እግዚአብሔር ሲፈጥር ደግሞ ደም አርግቶ ጅማት ዘርግቶ አጥንት ቀጥሎ ህይወት የሌለውን ህይወት ሰርቶ ፈሳሹን የሰው ደም የረጋ ሰው አድርጎ ዘጠኝ ወር ከአምስት ቀን በእናት ማልሳን ውስጥ ተቅልሎ እናት የተመገበችው ተችሎ የጠጣቸው አንዞ እንዳይገሉ በማዕሰም ውስጥ ዘጠኝ ወር ከአምስት ቀን ጠብቆ በጠባብ ማዕሰም እናት በሰላም ምጣ እንድትወልድ በምጥ ጊዜ ተራዳኢያን መላእክትን በማዘጋጀት ህፃኑ ከጥቂት ደቂቃ ከጥቂት ሰዓት ጊዜ ጀምሮ ከተወለደ ጊዜ ጀምሮ በዚህ ዓለም ህይወት ያለው ሆኖ ቀስ በቀስ እንዲያድግ ይህ የእግዚአብሔር ቸርነት ነው ማለት ነው። ይህ የእግዚአብሔር ቸርነት ነው። ስለዚህ የሰው ልጅ የፈጠረ እግዚአብሔር መሆኑን ሲያስተውል ይህ ሁሉ ይታየዋል። እግዚአብሔር ያደረገውን ነገር ሁሉ መመልከት ይችላል ማለት ነው። ያም የሆነ ምንድነው የእግዚአብሔርን ፈጣሪነትና የእግዚአብሔር አባትነት ሲመለከት እያንዳንዱ ለፍጥረታት ሁሉ የሚደረገው ቸርነት ሁሉ ይታየዋል ማለት ነው። በምርምር ያገኘዋል፣ በማስተዋል ይመለከተዋል። ልክ እንዳልም እናቶች እየሰማችሁ ነው። አሁንም እናቶች ድምፅ እያሰማችሁ ነው። ነው አብርሃም ጣዖት ያመልክ ነበረ፣ አባትም ጣዖት ያመልክ ነበረ። ነገር ግን ከጣዖት አምላኪነት ወደ አምልኮተ እግዚአብሔር እንዴት መጣ ስንል አብርሃም የመጣበት አሁን ያነሳው ተረርስ ተመሳሳይ ነው። አብርሃም ወደ ሃይማኖት የመጣበት መንገድ ጣዋት ያመልክ ነበረ። ጣዋት አባቱ እንዲያውም አባቱ ታራ ጣዋት እየሰራ ገበያ ላይ ይሸጥ ነበረ። አብርሃም ግን በኋላ ሀልወተ እግዚአብሔርን መርምሮ ፈልጎ ፍጥረታትን ተረድቶ እንዴት እንደተፈጠሩ ፍጥረታቶችን ከተፈጠሩ በኋላ ያላቸው የህይወት ጉዞ ምን እንደሚመስል ተመልክቶ ውሃ ከየት ወደ የት እንደሚፈስ፣ ውሃ እንዴት እንደሚደፈርስ፣ ነፋስ ከየት ወደ የት እንደሚነፍስ፣ ነፋስን ምን እንደሚከልለው፣ ጨለማ መቸ እንደሚከሰት፣ ብርሃን መቸ እንደሚፈራረጠው እነዚያ ሁሉ እያንዳንዳቸውን በሙሉህ አይምሮ ከተመለከተና ካስተዋለ በኋላ እነዚህን ፍጥረታት ሁሉ የፈጠራቸውና የሚመግባቸውን መንገዳቸውን ጠብቆ የሚመራቸው በሰማይ ያልተገለጠ አምላክ እንዳለ ተመለከተ ይላል። እኔ ያለ አምላክ እንዳላልኳችሁ ያልተገለጠ አምላክ እንዳለ ተመለከተ ይላል። ለጊዜ Thank you.